ፕሬዚዳንት ታዬ አጽቀሥላሴ በሰማኒያኛው የሩሲያ የድል በዓል ለመታደም ሞስኮ ገቡ። ፕሬዚዳንቱ ሞስኮ ሲደርሱ በሩሲያ የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊ አናቶሊ ባሽኪን አቀባበል ተደርጎላቸዋል። የሁለተኛው የዓለም ጦርነት ማብቃቱን ተከትሎ የቀድሞ ሶቪየት ሕብረት በናዚ ጀርመን ላይ የተቀዳጀውን ድል ለማሰብ በዓሉ ይከበራል። ፕሬዚዳንቱ ከበዓሉ አቀባበር ጎን ለጎን ከተለያዩ አካላት ጋር የሁለትዮሽ እንዲሁም ባለብዙ ወገን ዲፕሎማሲያዊ ውይይቶችን ያደርጋሉ ተብሎም ይጠበቃል። በአዲስ አበባ ከተማ የኩፍኝ በሽታ መከላከያ ክትባት ከሚቀጥለው ሳምንት ጀምሮ እንደሚሰጥ ተገለጸ። የክትባት ዘመቻው ከግንቦት 6 እስከ 15 ቀን 2017 ዓ ም የሚካሄድ መሆኑም ተገልጿል። የከተማ አስተዳደሩ ጤና ቢሮ በክትባት ዘመቻው እድሜያቸው ከ9 ወር እስከ አምስት ዓመት የሆኑ ከግማሽ ሚሊየን በላይ ህጻናት ይከተባሉ ብሏል። በክትባት ዘመቻው የኩፍኝ ክትባትን ጨምሮ ሌሎች የቫይታሚን ኤ ጠብታና የአንጀት ትላትል መድኃኒት ይሰጣልም ተብሏል። የትግራይና ማዕከላዊ ኢትዮጵያ ክልሎች በበልግ ወቅት የተሻለ ምርት ለማግኘት እየተሰራ መሆኑን አስታወቁ። በትግራይ ክልል በበልግ ወራት 220 ሄክታር መሬት በዘር ለመሸፈን መታቀዱንና እስካሁን ከ8ሺህ ሄክታር የሚልቀው መሸፈኑም ተነግሯል። በተመሳሳይ ማዕከላዊ ኢትዮጵያ ክልል በበልግ ወቅት ከ400ሺህ ሄክታር በላይ በዘር ለመሸፈን እየተሰራ መሆኑንና ከ60 በመቶ በላይ ያህሉ መሬት መታረሱ ተገልጿል። የአፈር ማዳበሪያና የምርጥ ዘር አቅርቦት አስቀድሞ ለአርሶ አደሩ ደርሷልም ተብሏል።